የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሩሲያና ዩክሬን ጦርነትን ለማስቆም ጥረቶችን እያደረጉ የሚገኝ ቢሆንም ሩሲያ የአሜሪካ የተኩስ አቁም ስምምነትና የሰላም ሀሳቦች ለክሬምሊን ተቀባይነት እንደሌለው ገልጻለች። የቭላዲሚር ፑቲን የውጭ ጉዳይ ፖሊሲ አማካሪና የሀገሪቱ ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ እንደተናገሩት የሁለቱ ሀገራት ጦርነት ለማስቆም በሚደረገው ጥረት ላይ የሩሲያ ቁልፍ ጥያቄዎች በአሜሪካ ምላሽ እየተሰጠባቸው አይደለም ብለዋል። በአሜሪካውያን የቀረቡት ምክር ሀሳቦችና የጦርነት መፍትሄዎችን በቁም ነገር አንወስድም ተገኝቷለን ያሉት አማካሪው ነገር ግን የቀረበውን ምክረ ሀሳብ አሁን ባለው መልኩ መቀበል አንችልም በማለት ለሩሲያ ዓለም አቀፍ ግንኙነት መጽሔት እንደተናገሩ ሮይተርስ በዘገባው አመልክቷል። አማካሪው ይህንን ያሉት ትራምፕ በእሁድ ዕለት በፑቲን ላይ ያላቸውን ብስጭት በመግለጽ ተናድጅ ያለው ሲሉ እና ሩሲያ አሜሪካ የምታቀርበውን የተኩስ አቁም ስምምነት የማትቀበል ከሆነ በሩሲያ አነዳጅ እና ወደ ውጭ በምትልካቸው ምርቶች ላይ ቀረጥ እንደሚጥሉ ከዛቱ በኋላ ነው። ሪያቭኮቭ ጦርነቱ እንዲቆም አሁን ላይ የተወሰዱት እርምጃዎች የተኩስ አቁም ስምምነትን የሚፈቅዱ አንድ አይነት ማዕቀፍ ለማግኘት የሚደረግ ሙከራ ነው ያሉ ሲሆን ይህም በአሜሪካውያን የቀረበ እንደሆነ ገልጸዋል። እስካሁን ላለው ችግርና ለዋና ጥያቄያችን ከግጭቱ መንስኤዎች ጋር የተያያዙ ችግሮችን ለመፍታት ምንም ቦታ የለም ሲሉ ተናግረዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፑቲን ላይ ያላቸውን ብስጭት ተናግረው የነበረ ሲሆን ሞስኮ አሜሪካ የምታቀርበውን የተኩስ አቁም ስምምነት የማትቀበል ከሆነ በሩሲያ ነዳጅና ወደ ውጭ በምትልካቸው ምርቶች ላይ ቀረጥ እንደሚጥሉ መዛታቸው ይታወሳል። የሩሲያ ቃል አቀባይ ድሚትሪ ፔስኮቭ ሩሲያ ከአሜሪካ አደራዳሪ አካላት ጋር ብር እያደረገች እና እየተነጋገረች እንደሆነ የተናገሩ ሲሆን ጉዳዩ እጅግ የተወሳሰበ እንደሆነ ገልጸዋል። የሁለቱን ሀገራት የተኩስ አቁም ስምምነት ለማስተግበር የሚፈልጉት የድርድር ይዘቶች ከባድ መሆናቸውን የተናገሩት ፔስኮቭ ለዚህም ተጨማሪ ጥረቶች እንደሚያስፈልጉ ተናግረዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን በዩክሬን ያለውን ጦርነት ለማስቆም በሚደረገው ማንኛውም ስምምነት ላይ ያላቸው አቋም የጸና ነው። ፕሬዚዳንቱ የግጭቱ ዋና መንስኤ ናቸው ያሏቸውን ነገሮች ደጋግመው ሲጠቅሱ ይታያል። ሩሲያ ክሬሚያንና በደቡብ ምስራቅ የሚገኙትን አራት በከፊል የተያዙ ክልሎችን እውቅና እንዲሰጣቸው ትፈልጋለች። ከዛ ባለፈም ጦሯን ከእነዚህ አካባቢዎች እንደታስወጣ እንዲሁም የሰሜን ጦር ቃል ኪዳን ድርጅት ኔቶን እንደማትቀላቀል ማረጋገጥ እንዳለባት ይጠቅሳሉ። የሁለቱ ሀገራት የተኩስ አቁም ስምምነት እንዲደረግ ይህን መሰል ጠበቅ ያለ ቅድመ ሁኔታ ያስቀመጡት ፑቲን የዩክሬኑ ፕሬዝዳንት የስልጣን ዘመናቸው የተገባደደ በመሆኑ ዩክሬንን ምርጫ እስኪደረግ ድረስ በተባበሩት መንግስታት ድርጅትና ሌሎች አጋር አካላት በሚቋቋም ጊዜያዊ መንግስት እንዲመሰረትና አገሪቱ ምርጫዎችን እስክታደርግ ድረስ በጊዜያዊ አስተዳደር መመራት አለባት ሲሉ ጠይቀዋል። ለፎሬን ፖሊሲ የጻፈው ዴኒስ ሮስ ኬቭን ወደ ድርድር ለማምጣት ለአሜሪካ ቀላል እንደነበር ይጽፋል። ኬቭን ወደ ድርድር ጠረጴዛ እንድትመጣ ለማድረግ እና ጫና ለመፍጠር አሜሪካ የደህንነት መረጃዎችን ጨምሮ የምታደርግላትን የመሳሪያ ድጋፋውን አቋርጣለች። ምክንያቱም ሀገሪቱ ጦርነቱን ለማድረግ ጥገኛ የሆነችው ከውጭ በሚደረግላት ድጋፍ ላይ ነው። ይሁንና አሜሪካ በተመሳሳይ መንገድ ሩሲያን ለማሳመን አትችልም ይላል ጸሐፊው። ቭላዲሚር ፑቲንም ዶናልድ ትራምፕ ያቀረቡትን የተኩስ አቁም ስምምነት ምክር ሐሳብ ላለመቀበል ጥብቅ ቅድመ ሁኔታዎችን እያስቀመጡ ነው ይላል። ሩሲያ ተገድዳ ወደ ድርድር እንድትመጣ የጠበቀ ቀረጥ መጣል አለበት ሲል ይገልጻል። በሳኡዲ አረቢያ ከአሜሪካ ጋር በተደረገው ውይይት ሩሲያን ወክለው የነበሩት ግሪጎሪ ካራሲን ባለፈው ሳምንት ሁለቱ ወገኖች ከፍተኛ መሻሻል አለማሳየታቸውን እና ድርድሩ ወደሚቀጥለው ዓመት ሊጎተት እንደሚችል መግለጻቸውን ዘጋርዲያን አስነብቧል። ነገር ግን የትራምፕ አስተዳደር ጦርነቱን ለማስቆም ቁርጠኛ መሆኑን ገልጿል። የአሜሪካው ፕሬዝዳንት ለኤንቢሲ እንደተናገሩት ከፑቲን ጋር በዚህ ሳምንት እንደገና ለመነጋገር ማቀዳቸው ተሰምቷል። የትራምፕ አስተዳደር ሰዎች አሜሪካ በሚቀጥሉት ጥቂት ወራት በሁለቱ ሀገራት መካከል የሚደረገውን ጦርነት ለማቆም እንደማይቻል ዳመኑ ሮይተርስ ዘግቧል። ትራምፕ ወደ ስልጣን በመጡ በ24 ሰዓት ጊዜ የሩሲያና ዩክሬን ጦርነት አስቆማለሁ ያሉም ቢሆን አሁንም እየተሳካላቸው አይደለም። ለዚህም ነው የትራምፕ አስተዳደር አባላት የተኩስ አቁም ስምምነት እንዲደረግ በሁለቱ ሀገራት ላይ ጥብቅ እርምጃዎች እንዲወሰዱና አዳዲስ ማዕቀቦች እንዲጣሉ ለማድረግ አዲስ እቅድ ላይ እየተነጋገሩ እንደሆነ ተመላክቷል። ለክሬምሊን ቅርብ የሆኑ ምንጮች ሞስኮ በተኩስ አቁም ስምምነቱ ቁልፍ ፍላጎቶቿን ሳይሟሉላት ሙሉ የተኩስ አቁም ስምምነትን የመቀበል እድል የላትም ብለው ያምናሉ። ምክንያቱም ሞስኮ ኬቭ ከአሜሪካና ከሌሎች አጋር አገራት የምታገኛቸውም ሁሉንም አይነት የጦር መሳሪያ ድጋፎች እንዲቆሙና የሚሰጡት የስለላ መረጃዎችም እንዲቆሙ ትፈልጋለች። የክሬምሊን ምክር ቤትን የሚመራው ታዋቂው የሩሲያ የውጭ ፖሊሲ ተንታኝ ፊዮዶር ሉኪያኖቭ ለተወሰነ ጊዜ ትግላችንን ለመቀጠል ተዘጋጅተናል ሲሉ ተናግረዋል። በጦርነቱ መካከል ሩሲያ በአዝጋሚም ሁኔታ ቢሆን ማሸነፉ አይቀርም የሚሉት እኚህ ሰው በተለይ ደግሞ ዋናው የዩክሬን ስፖንሰር አሜሪካ ድጋፏን ከዩክሬን እያነሳች ባለችበት ወቅት ወደኋላ አንልም ነው የሚሉት። በዚህም በተጣደፈ ሁኔታ ወደ ተኩስ አቁም ስምምነት ለመግባት የሚያስችል ግዴታ እንደሌለባቸው ገልጸዋል። የዩክሬን ሀገር ሰዎች የሁለቱ ሀገራት ጦርነት እንዲጓጭ ለማድረግ በአሜሪካ እየተመራ ያለው የድርድር እንቅስቃሴ ለዩክሬን ፍትሐዊ አይሆንም የሚሉ ናቸው። የኪየቭ ኢንተርናሽናል የሶሺዮሎጂ ኢንስቲትዩት በሰራው የዳሰሳ ጥናት 50 በመቶ የሚጠጉ ዩክሬናውያን የትራምፕ አካሄድ ለዩክሬን ፍትሐዊ እንደማይሆን አሳይቷል። 1326 ሰዎችን መጠየቅ ቀርቦላቸው በተሰራው ጥናት 32 በመቶዎቹ ከፊል የዩክሬንን ጥቅም ያገናዘበን ቢሆን የተኩስ አቁም ስምምነቱ ፍትሐዊ የማይሆን መሆኑን ገልጸዋል። 22 በመቶዎቹ ደግሞ ከነጭራሹ የትራምፕ አካሄድ ፍትሐዊ እንደማይሆን የሚያምኑ ናቸው። እነዚህ ቁጥራዊ መረጃዎች የዩክሬን ሰዎች በትራምፕ አስተዳደር የተኩስ አቁም ስምምነት ሀሳብ ላይ እምነት የሌላቸው እንደሆነ የሚያሳይ እንደሆነ ተገልጿል። የሁለቱ ሀገራት ጦርነት እንዲቆም አሜሪካ እያደረገችው ያለችው ጥረት የዩክሬን ሀገር ሰዎች የሚያምኑበት ባይሆንም ፑቲን የማይቀበሉትም ቢሆን አገራቱ ባላቸው ሁለት ጽንፍ የወጣ ፍላጎትና ጥርጣሬ የተኩስ አቁም ስምምነቱ የሩሲያው ቃል አቀባይ ዲሚትሪ ፔስኮቭ እንዳሉት እየተወሳሰበ ቀጥሏል። ይህ በእንዲህ እንዳለ ምናልባትም በአውሮፓ የወታደራዊ አቅም ላይ ውጥረቶችንና ልዩነቶችን ሊያመጣ የሚችል ነገር ከወደ ሩሲያ ተሰምቷል። የሩሲያን ጦር ከአሜሪካ የበለጠ ለማድረግ አላማ ያደረጉት ቭላዲሚር ፑቲን 160 ሺህ ምልምል ወታደሮችን ለብሔራዊ ውትድርና አገልግሎት መጥራታቸው ተገልጿል። የሩሲያው ፕሬዚዳንት ወጣቶች ለብሔራዊ ውትድርና አገልግሎት መጥራታቸው አዲስ ነገር አይደለም። ሩሲያ በአመት ለሁለት ጊዜ አመታዊ የግዳጅ ውትድርና ጥሪ ታደርጋለች። በዚህም መሰረት ሁሉም ከ18 እስከ 30 ዓመት የሆናቸው ወንዶች ለአንድ ዓመት የብሔራዊ ውትድርና አገልግሎት እንዲሰጡ ይጠበቅባቸዋል። ይሁን እንጂ አዲሱ የ160 ሺህ ምልምል ወታደሮች ጥሪ ከ2011 ወዲህ በሩሲያ ምድር ትልቁ የምልመላ ዘመቻ መሆኑ ተነግሯል። የሩሲያ ባለስልጣናት ወታደራዊ ጥሪው በዩክሬን ከሚካሄደው ጦርነት ጋር ምንም ግንኙነት እንደሌለው የገለጸ ሲሆን ምልምል ወታደሮቹ ወደ ጦር ግንባር እንደማይላኩ አስረግጠው ተናግረዋል። ባለስልጣናቱ ይህንን ይበሉ እንጂ የምልመላ ጥሪው የጂኦፖለቲካዊ ውጥረቶችን እንደሚያመጣና እስካሁን ድረስ እልባት ያልተገኘለትን የሩሲያና ዩክሬን ጦርነት ሊያባበስ እንደሚችል እየተነገረ ይገኛል። የስካይ ኒውሱ የሞስኮ ዘጋቢ ኢቮር ቤኔት ይህንን አስመልክቶ ይጽፋል። ይህ የሩሲያ ባለስልጣናት ቃል የአጭር ጊዜ ብቻ ሊሆን እንደሚችል ይገልጻል። እውነት ነው፣ አዲስ የሚጠሩ ወታደሮች ከሩሲያ ውጭ ለመዋጋት በህጋዊ መንገድ ሊሰማሩ እንደማይችሉ የተደነገገ ነው። ይሁን እንጂ ከዚህ ቀደም አንዳንድ ምልምል ወታደሮች በስህተት ነው በተባለ መንገድ ወደ ግንባር አቅንተዋል ይላል። ይህ ወታደራዊ ጥሪ በረዥም ጊዜ ውስጥ ከግጭቱ ጋር የተያያዘ ነገሮችን ይዞ ይመጣል፣ የጂኦ ፖለቲካዊ ውጥረቶችን ያመጣል። የኢቮር ቤኔት ሀሳብ ነው። ቭላዲሚር ፑቲን የሩሲያና ዩክሬን ጦርነት ከጀመረ በኋላ ለሶስተኛ ጊዜ የሩሲያን ጦር ቁጥር ለማሳደግ የወሰኑ ሲሆን በሴፕቴምበር ወር በሩሲያ ምዕራባዊ ድንበሮች ላይ እየደረሰ ያለውን ስጋት በመጥቀስ የሩሲያ ጦር በ180 ሺህ ወታደሮች እንዲያድግር ለማድረግ ረቂቅ አዋጅ ላይ መፈ ሊፈረማቸው የሚታወስ ነው።